ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የኢትዮ ቁም ነገር ቻናል ተከታታዮች፣ በእለቱ በዓለም ዙሪያ የተሰሙ አጫጭር ዘገባዎችን ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን እንድትቆዩ እንጠይቃለን። እንደተለመደው ቻናላችን ሰብስክራይብ በማድረግ የደወል ምልክቷን እንድትጫኑ እየጠየቅን የዕለቱን አጫጭር ዘገባዎች አርእስተ ዜናዎችን እናስከትላለን። በአሜሪካ ሁለተኛ ቀኑን በያዘው የአየር ጉዞ ቅነሳ ምክንያት ከ1400 በላይ በረራዎች ተሰረዙ። የአሜሪካ ባለስልጣናት የጭነት አውሮፕላኖችን አገዱ። የሚሉ ዘገባዎችን ይዘንላችሁ ቀርበናል። እስከ ፍጻሜው በድጋሚ አብራችሁ እንድትቆዩ እንጠይቃለን። በአሜሪካ ሁለተኛ ቀኑን በያዘው የአየር ጉዞ ቅነሳ ምክንያት ከ1400 በላይ በረራዎች ተሰረዙ። በአሜሪካ አየር መንገዶች የሚደረጉ በረራዎችን እንዲቀነሱ ከተነገራቸው በኋላ ቅዳሜ ዕለት ከአሜሪካ የሚነሱና የሚገቡ እንዲሁም በአገር ውስጥ የሚደረጉ ከ1400 በላይ በረራዎች ተሰረዙ። የአየር ጉዞ ቅነሳ የተደረገው የአገሪቱ ምክር ቤት በመጪው በጀት ዓመት የመንግሥት አገልግሎትን ለመደገፍ ባወጣው ረቂቅ ላይ መስማማት ባለመቻላቸው ምክንያት የፌዴራል መንግስት ተቋማት በመዘጋታቸው ነው እንደ የበረራ ተቆጣጣሪው ፍላይት አዌር ከሆነ አርብ ዕለት ከ7000 በላይ በረራዎች የዘገዩ ሲሆን ቅዳሜ ዕለት ቁጥሩ ዝቅ ብሎ ወደ 6000 የሚጠጉ በረራዎች መዘግየት አጋጥሟቸዋል ይህ የሆነው የፌዴራል አቪየሽን አስተዳደር የፌዴራል ተቋማት በተዘጉ ጊዜ ያለ ክፍያ እየሰሩ ያሉ የአየር ትራፊክ ተቆጣጣሪዎች ድካም አጋጥሟቸዋል በሚል ስራ በሚበዛባቸው 40 የሀገሪቱ አየር ማረፊያዎች የአየር ጉዞ አቅምን በ10 በመቶ እንደሚቀንስ በዚህ ሳምንት መጀመሪያ ላይ ካሳወቀ በኋላ ነው። ሪፐብሊካንና ዲሞክራቶች ከባለፈው ወር አንስቶ የቀጠለውን የፌዴራል ተቋማት መዘጋት ማስቆም በሚቻልበት ጉዳይ ላይ በሐሳብ ተከፋፍለዋል። ሪፐብሊካኖችና ዲሞክራቶች በገንዘብ ድጋፍ መፍትሄ ላይ እስካሁን መግባባት ባለመቻላቸው በአገሪቷ ታሪክ ያጋጠመው ረዥሙ የፌዴራል መንግስት ተቋማት መዘጋት ቅዳሜ 39ኛ ቀኑን ይዟል። የምግብ እርዳታ ክፍያዎች መቋረጥና የበረራ መስተጓጎሎች ባጋጠሙበት ወቅት የተቋማት መዘጋት በአሜሪካውያን ዘንድ ስጋት የፈጠረ ሲሆን የምክር ቤት አባላት ተቋማቱ እንዲከፈቱ የሁለትዮሽ ድርድሮችን ለማካሄድ ዋሽንግተን ይገኛሉ። የአሜሪካ አየር መንገድ ቅዳሜ ልት ባወጣው መግለጫ የዋሽንግተን ዲሲ መሪዎች አፋጣኝ መፍትሄ ላይ እንዲደርሱ አሳስቧል። የኒው ጀርሲ፣ ኒውዮርክ ሊብሬቲ የዓለም አቀፍ አየር ማረፊያ ረዥም መጉላላት ገጥሞታል። ቅዳሜ ዕለት ከሰዓት ጀምሮ በአየር ማረፊያው የሚደርሱ አውሮፕላኖች በአማካኝ ለአራት ሰዓታት መዘግየት ያጋጠማቸው ሲሆን ከአየር ማረፊያ የሚነሱ ደግሞ በአማካኝ ለሁለት ሰዓት ገደማ መዘግየት እንዳጋጠማቸው የፌዴራል አቪዬሽን አስተዳደር ገልጿል። እንደ ፍላይት አዌር ከሆነ ቅዳሜ ዕለት በርካታ የበረራ መሰረዝ ያጋጠመው አየር ማረፊያ ደግሞ ቻርሎቴ ዳግላስ፣ ኒውዮርክ ሊብሪቲ እና ቺካጎ ኦሃሬ ዓለም አቀፍ አየር ማረፊያዎች ናቸው ከጆን ፍ ኬኔዲ፣ ሃርትስፊልድ ጃክሰን አትላንታ እና ላጋርዲያ የሚነሱ በረራዎችም ለሰዓታት መዘግየት አጋጥሟቸው ነበር። ከሳምንታት በኋላ የሚከበረው የምስጋና ቀን እየተቃረበ በመምጣቱም ወቅቱ በአሜሪካ በርካታ በረራዎች የሚደረጉበት ነው። በዚህ ተቋማት መዘጋት ተግዳሮት የገጠማቸው የንግድ በረራዎች ብቻ ሳይሆኑ የግል ጅቶችም መሆናቸው ተገልጿል። የፌዴራል አቪዬሽን አስተዳደር የሚሰረዙ በረራዎችን ቁጥር በመጨመሩ በሚቀጥሉት ቀናት ችግሩ ይበልጥ ሊባባስ ይችላል የሚል ስጋትም አለ። ሐሙስ ዕለት ኤጀንሲው የበረራ ቅነሳውን ቀስ በቀስ እየጨመረ እንደሚሄድ ጠቅሶ ዓርብ ዕለት በአራት በመቶ የጀመረውን ቅነሳ በሚቀጥለው ሳምንት አስር በመቶ እንደሚደርስ አስታውቋል። የፌዴራል አቪዬሽን አስተዳደር ተቋማት በተዘጉ ጊዜ የአየር ትራፊክ ተቆጣጣሪዎች ከስራ ሰዓት በላይ እየሰሩ በመሆናቸው ለደህንነት ሲባል ቅነሳው አስፈላጊ መሆኑ ተገልጿል። ዋና ሰራተኞች የሆኑት የአየር ትራፊክ ተቆጣጣሪዎች ያለ ክፍያ መስራት ይጠበቅባቸዋል። በዚህም ምክንያት በርካቶች በሕመም ወጥተዋል ወይም የሚያስፈልጋቸውን መሰረታዊ ነገር ለማሟላት ሁለተኛ ስራ ጀምረዋል ብሏል። የአየር ትራፊክ ተቆጣጣሪዎች ያለ ክፍያ እንዲሰሩ አሊያም በግዳጅ እንዲወጡ ከተደረጉ ከ1.4 ሚሊዮን የፌዴራል ሰራተኞች መካከል ይገኙበታል። ተቋማት ዝግ በተደረጉበት ጊዜ ለአብዛኞቹ የትራንስፖርት ደህንነት ኤጀንሲ 64 ሺህ ወኪሎች ክፍያ አለመፈጸሙም በአየር ትራፊክ ጉዞ ላይ ሌላ ተጨማሪ ተጽዕኖ አስከትሏል። እንደ አውሮፓውያኑ 2018 በትራምፕ አስተዳደር ዘመን በነበረው የፌዴራል መንግሥት ተቋማት መዘጋት 10 በመቶ የሚሆኑ የትራንስፖርት ደህንነት ኤጀንሲ ሰራተኞች ያለ ክፍያ ከስራ ከመስራት ይልቅ ቤታቸው መቀመጥን መርጠው ነበር። የአሜሪካ ባለስልጣናት የጭነት አውሮፕላኖችን አገዱ። የአሜሪካ ባለስልጣናት በኬንታኪ ከደረሰው አደጋ በኋላ ተመሳሳይ ስሪት ያላቸው የጭነት አውሮፕላኖችን ከበረራ አገዱ። የዩናይትድ ስቴትስ አቪሽን ባለስልጣናት ማክሰኞ ዕለት በኬንታኪ ለበረራ ሲነሳ የተከሰከሰውን የጭነት አውሮፕላን ተከትሎ ተመሳሳይ ስሪት ያላቸው ሁሉም አውሮፕላኖች እንዳይበሩ አዘዙ። በዩፒኤስ ባለቤትነት የሚንቀሳቀሰው ቦይንግ ኤምዲ 11 አውሮፕላን በልዌቬል ዓለም አቀፍ አውሮፕላን ማረፊያ ማኮብኮቢያ ላይ በእሳት ጋይቶ በአቅራቢያው ካሉ ህንፃዎች ጋር በመጋጨቱ 14 ሰዎች ሞተዋል። የአሜሪካ የመጓጓዣ ድርጅት ቀደም ሲል ፌዴክስ የመሰረተውን ክስ ተከትሎ እየተደረገ ያለውን ምርመራ ውጤት በመጠባበቅ ላይ ያሉትን አውሮፕላኖች እንደማያበር ተናግሮ ነበር። አሁን የፌዴራል አቪዬሽን አስተዳደር ኤፍኤኤ ሁሉም ኤምዲ 11 እና ኤምዲ 11 ኤፍ አውሮፕላኖች የደህንነት ፍተሻዎች እስኪደረግላቸው ድረስ እንዳይበሩ የሚከለክል መመሪያ ወጥቷል። እነዚህን አውሮፕላኖች የሚጠቀሙት UPS፣ ፌዴክስ እና ዌስተርን ግሎባል አየር መንገዶች ሲሆኑ በአጠቃላይ ሰባ ስሪቶች በስራ ላይ አሉ። የFAA ባለስልጣናት እንደተናገሩት የኬንታኪው አደጋ የተከሰተው የአውሮፕላኑ የግራ ሞተር በመያያዙ በመያዙና ከክንፉ ላይ ተገንጥሎ በመውደቁ ነው። አውሮፕላኑ ወደ ሃዋይ ለመብረት ሲነሳ 144000 ሊትር ነዳጅ ጭኖ የነበረ ሲሆን ይህም ካደጋው በኋላ ለቃጠሎ መስፋፋት አስተዋጽኦ አድርጓል። የሉዊስቪል ከንቲባ ግሬግ ግሪንበርግ እንዳሉት በአደጋውና በሰዓቱ በተነሳው እሳት ቃጠሎ 14 ሰዎች የሞቱ ሲሆን አንድ ሰው ደግሞ ወደ ሆስፒታል ገብቷል ብለዋል። በአሁኑ ወቅት የሟቾች ቁጥር ከጠፉ ሰዎች ቁጥር ጋር ተመሳሳይ በሆኑ መሆኑን ጠቁመው በዚህም የተነሳ ባለስልጣናቱ የሟቾች ቁጥር ከዚህ በላይ ይጨምራል ብለው እንደማይጠብቁ ተናግረዋል። ቦይንግ መመሪያውን እንደተቀበለ ተናግሮ ሞዴሉን የሚጠቀሙ ሶስቱ ኩባንያዎች ለከፍተኛ ጥንቃቄ በሚል ስራቸውን እንዲያቆሙ ምክር መስጠቱን ተናግሯል። ይህ ክልከላ በአሜሪካ ውስጥ እቃዎችን የሚያደርሱ አገልግሎቶች የማድረስ አገልግሎቶች ላይ ተጽዕኖ ምን ያህል እንደሚሆን እስካሁን ግልጽ አይደለም። ከሦስቱ ኩባንያዎች መካከል አንደኛው እስካሁን አንዳቸውም እስካሁን ድረስ አገልግሎቱን ስለማቋረጣቸው ያሉት ነገር የለም። የቀጥታ በረራዎችን የሚከታተል የአየር ትራፊክ ድረ ገጽ ፍላይት ራዳር 24 የሰበሰበውን መረጃ ባለፈው ሳምንት ብቻ 55 ኤምዲ 11 የጭነት አውሮፕላኖችን ጥቅም ላይ እንደዋለው ያሳያል። ፌዴክስ ባወጣው መግለጫ እንዳስታወቀው አስፈላጊ የሆኑ ቁሳቁሶችን እንደ ህይወት አድን መድኃኒቶች፣ የህክምና መሳሪያዎችና ሌሎች ወሳኝ ምርቶችን ሳይዘገዩ መጓጓዝ እንዲችሉ በአየርና በምድር የሚከናወኑ ስራዎችን ለማቀላጠፍ ዝግጁ የሆኑ መጠባበቂያ እቅዶች አሉን ብሏል። ዩፒኤስም እንዲሁ አገልግሎቱን ለመቀጠል የመጠባበቂያ ዕቅድ አስቀምጦ እንደነበር ተናግሯል። መግለጫውን በመቀጠል ከሰራተኞቻችን እና ከምናገለግላቸው ማህበረሰቦች ደህንነት በላይ ለእኛ ምንም ቀዳሚ ነገር የለም ብሏል። የመንገደኞች አውሮፕላን ለመጨረሻ ጊዜ ኤምዲ 11ን የተጠቀመው እንደ አውሮፓውያን አቆጣጠር በ2014 ነበር። ከዚህ በኋላ ሞዴሉ ለጭነት ማጓጓዣነት ብቻ ጥቅም ላይ ውሏል። አደጋው ያጋጠመው የአውሮፕላን አውሮፕላን ባለሶስት ሞተር የሆነ ሞዴል ኤምዲ 11ኤፍ ሲሆን ለመጀመሪያ ጊዜ አገልግሎት የጀመረው ከ34 ዓመት በፊት በታይ ኤርዌይስ የመንገደኞች አውሮፕላን በመሆን ነበር። ከዚህ በኋላ ግን እንደ አውሮፓውያን አቆጣጠር በ2006 ወደ ዩፒኤስ ተዛውሯል። ኤምዲ 11 አውሮፕላን ለመጀመሪያ ጊዜ የተመረተው ኩባንያው ከቦይንግ ጋር እንደ አውሮፓውያን አቆጣጠር በ1997 ከመቀላቀሉ በፊት በማክዶናልድ ዳግላስ ነበር። የኤምዲ 11 አውሮፕላኖችን ማምረት እንደ አውሮፓውያን አቆጣጠር በ2000 አብቅቷል። ክቡራን አድማጭ ተመልካቾቻችን ለዕለቱ የመራረጥንላችሁ አጫጭር ዘገባዎች የእስካሁኑ ነበሩ። እስከ ፍጻሜው አብራችሁን ስለነበራችሁ እያመሰግን፣ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ የደወል ምልክቷን እንድትጫኑ በአክብሮት እንጠይቃለን።